ግንቦት 13 የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች። ስለ ልጆችና ስለ ወላጆች። ልጆች ሆይ ለወላጆቻችሁ በጌታችን ታዘዙ፣ ይህ የሚገባ ነውና በሕግም ተስፋ ያለው የመጀመሪያው ትእዛዝ ይህ ነው፣ አባትህንና እናትህን አክብር፣ መልካም ይሆንልህ ዘንድ በምድር ላይም ዕድሜህ ይረዝም ዘንድ። እናንተም አባቶች ሆይ። ልጆቻችሁን በእግዚአብሔር ተግሣጽና ምክር አሳድጓቸው እንጂ አታስቆጧቸው። ስለ አገልጋዮችና ስለ አሳዳሪዎቻቸው። አገልጋዮችም በሥጋችሁ ለሚገዟችሁ ጌቶቻችሁ በፍርሃትና በመደንገጥ በሰፊ ልብም ለክርስቶስ እንደምትገዙ ታዘዙ። የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሮች እንጂ ለሰው ደስ እንደሚያሰኝ ለታይታ አይደለም። ለሰው ሳይሆን ለእግዚአብሔር እንደምትገዙ በፍጹም ሰውነታችሁ በፍቅርና በበጎ ፈቃድ ተገዙላቸው። ጌታም ቢሆን አገልጋይም ቢሆን መልካም ያደረገ ሁሉ በእግዚአብሔር ዘንድ ዋጋ እንደሚያገኝ ታውቃላችሁና። እናንተም ጌቶች ሆይ ቁጣችሁን እያበረዳችሁ፣ በደላቸውንም ይቅር እያላችሁ ትክክለኛውን አድርጉላቸው። ፊት አይቶ የማያዳላ ጌታ በእነርሱና በእናንተ ላይ በሰማይ እንዳለ ታውቃላችሁና። መጀመሪያቱ የሐዋርያው የቅዱስ ጴጥሮስ መልእክት ሕይወትን የሚወድ መልካሞችንም ቀኖች ሊያይ የሚሻ አንደበቱን ከክፉ ከንፈሮችንም ተንኮልን ከመናገር ይከልክል ከክፉ ይራቅ መልካምንም ያድርግ ሰላምን ይሻት ይከተላትም የእግዚአብሔር አይኖቹ ወደ ጻድቃኑ ናቸውና ጆሮዎቹም ወደ ልመናቸው ናቸው የእግዚአብሔር ፊት ክፉ ወደሚሰሩ ሰዎች ናት በጎንም ለማድረግ ብትቀኑ ክፉ ሊያደርግባችሁ የሚወድ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። የሚያስፈራራችሁንም አትፍሩ አትደንግጡም። ነገር ግን በፍጹም ልቦናችሁ እግዚአብሔርን አመስግኑት። በእናንተም ስላለች ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ ተዘጋጅታችሁ ኑሩ። ሥራችሁንም ክፉ አስመስለው የሚያሟችሁ ሰዎች ቢኖሩ ስለ ክርስቶስ ከምትሰሩት ከሰራችሁት ደግነት የተነሳ የሚያሟችሁ ሰዎች ያፍሩ ዘንድ በቅንነታችሁና እግዚአብሔርን በመፍራት አካሄዳችሁን አሳምሩ። የሐዋርያት ሥራ በሰባተኛውም ቀን ከእስያ የመጡ አይሁድ ጳውሎስን በመቅደስ አዩት። ሕዝቡንም ሁሉ በእርሱ ላይ አነሳስተው ያዙት። እየጮኹም እንዲህ አሉ፣ እናንተ የእስራኤል ወገኖች ሆይ እርዱን። በየስፍራው ሕዝባችንን ኦሪትንም ይህንንም ስፍራ የሚቃወም ትምህርት ለሰው ሁሉ የሚያስተምር እነሆ ይህ ሰው ነው። አሁንም አረማውያንን ወደ መቅደስ አስገባ፣ ቤተ መቅደስንም አረከዘ። የኤፌሶን ሀገር ሰው የሆነ ጥሮፊሞስን ከጳውሎስ ጋር በከተማ አይተውት ነበርና ጳውሎስም ወደ ቤተ መቅደስ ያስገባው መስሏቸው ነበርና፣ ከተማውም ሁሉ ታወከ። ሕዝቡም ሁሉ እየሮጡ ሄደው ጳውሎስን ጎትተው ከቤተ መቅደስ አወጡት፣ በሩንም ሁሉ ዘጉ። ሊገሉትም ፈልገው ብዙ ደበደቡት። ወዲያውም ኢየሩሳሌም በመላዋ እንደታወከች የሚገልጥ መልእክት ወደ ሻለቃው ደረሰለት። በዚያ ጊዜም ጭፍሮቹን ካለቆቻቸው ጋር ይዞ ወደ እነርሱ ሄደ። እነርሱም የሻለቃውን ጭፍሮች ባዩ ጊዜ ጳውሎስን መምታታቸውን ተው። የሻለቃውም ቀረብ ብሎ ያዘው፣ በሁለት ሰንሰለትም እንዲታሰር አዘዘ። የማቴዎስ ወንጌል ስለ ወይኑ ባለቤት ምሳሌ መንግስተ ሰማያት ለወይኑ ቦታ ሰራተኞችን ሊቀጥር ማልዶ የወጣ ባለቤት ሰውን ትመስላለች። ከሠራተኞቹም ጋር በቀን አንድ ድሪም ሊሰጣቸው ተስማምቶ ወደ ወይኑ ቦታ ላካቸው። በሶስት ሰዓትም በወጣ ጊዜ ሌሎችን በአደባባይ ቆመው ስራ ፈትተው አየ። እነዚያንም እናንተም ወደ ወይኔ ቦታ ሂዱና ስሩ የሚገባውንም እሰጣችኋለሁ አላቸው። እነርሱም ሄዱ። ዳግመኛም በስድስትና በዘጠኝ ሰዓት ወጥቶ እንዲሁ አደረገ። በአስራ አንድ ሰዓትም ወጥቶ ሌሎችን ቆመው አገኘ። ቀኑን ሁሉ ሥራ ፈታችሁ ለምን በዚህ ቆማችኋል? አላቸው። እነርሱም የሚቀጥረን ስላጣን ነው አሉት። እርሱም እናንተ ወደ ወይኔ ቦታ ሂዱ የሚገባውንም እሰጣችኋለሁ አላቸው። በመሸም ጊዜ የወይኑ ቦታ ባለቤት ሹሙን እንዲህ አለው፣ ሠራተኞቹን ጠርተህ አስቀድመህ ከኋለኞቹ ጀምረህ እስከ ፊተኞቹ ድረስ ደሞዛቸውን ስጣቸው። በዐሥራ አንደኛው ሰዓት የተቀጠሩትም መጡና እያንዳንዳቸው አንድ ዲናር ተቀበሉ። የቀደሙትም መጥተው ከእነዚያ ይበልጥ የሚያገኙ መስሏቸው ነበር። እነርሱም እያንዳንዳቸው አንድ አንድ ዲናር ተቀበሉ። ተቀብለውም በባለቤቱ ላይ አንጎራጉሩ እንዲህም እያሉ እነዚህ ኋለኞች አንዲት ሰዓት ብቻ ሠሩ፣ የቀኑን ድካምና ሐሩር ከተሸከምነው ከእኛ ጋርም አስተካከልሃቸው። እርሱ ግን ከእነርሱ አንዱን እንዲህ አለው፣ ወዳጅ ሆይ አልበደልሁም። በአንድ ዲናር ተስማምቼ የለምን? የሚደርስህን ይዘህ ሂድ። እኔም ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። ወይስ በገንዘቤ የወደድሁትን ላደርግ መብት የለኝምን? ወይስ እኔ ቸር ስለሆኑ አይንህ ምቀኛ ናትን? እንዲሁም ኋለኞች ፊተኞች ይሆናሉ፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች፣ የተመረጡትም ጥቂቶች ናቸውና። ስንክሳር፣ ቅዱስ አርሳኒዮስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 13 በዚች ቀን የከበረ አባት በገድል ተጠምዶ የኖረ ብልህ አርሳኒዮስ አረፈ። ይህም ቅዱስ ከሮሜ አገር ሰዎች ከባለጸጎችና ከታላላቆቿ ነው። የቤተ ክርስቲያንን ትምህርት አስተምረው ዲቁናን አሾሙት። ከዚህም በኋላ አቴና ወደሚባል አገር ሄዶ ፍልስፍናን፣ የፀሐይንና የጨረቃን የከዋክብትንም አካሄዳቸውን፣ የዘመናትን መለኪያና መቁጠሪያ ተምሮ በመልካም አጠና፣ ከብዙዎችም ከፍ ከፍ አለ። በመንፈሳዊ ትምህርቱም ፍጹም ሆኖ አምላካዊ ትሩፋትን የሚሠራ ሆነ። በሮሜ አገር ታላቁ ቴዎዶስዮስ በነገሰ ጊዜ ልጆቹን አኖሪዮስንና አርካዲዮስን የሚያስተምርለት ጥበበኛ ደግ ሰው ፈለገ። ይህንንም ቅዱስ ወደ ንጉሥ ወሰዱት። ንጉሡም ልጆቹን አኖሪዮስንና አርካዲዮስን እንዲያስተምርለት አዘዘው። እርሱም ታዞ የንጉሡን ልጆች እንደሚገባ ሊያስተምር ጀመረ። በብዙ ትግልና ድካም ስለሚያስተምራቸው ያለ ርኅራዬ ብዙ ድብደባን ይደበድባቸው ነበር። ንጉሥ ቴዎዶሲዮስም ባረፈ ጊዜ ልጆቹ አኖሪዮስ በሮሜ አገር አርቃዲዎስም በቁስጥንጥንያ ነገሡ። እግዚአብሔርም በአርሳኒዎስ ልብ ፍርሃትን አሳደረ። በታናሽነታቸው ጊዜ ሲያስተምራቸው የሚመታቸው ስለ ሆነ በዚህ ምክንያት ከዓለም ይወጣ ዘንድ የነፍሳቸውንም ድኅነት ለሚሹ የሚበራ መብራት ሆኖ ሌሎች ይበሩበት ዘንድ አነሳሳው። ምን እንደሚያደርግ በልቡ እያሰበ ሳለ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 ተጋድሎን ተጋደለ። ስለ ዝምታውም በጠየቁት ጊዜ እኔ ስለ ራሴ ብዙ አዝናለሁ አላቸው። እርሱ ግን በውስጥና በአፋ ትሁትና ቅን የዋህ ነው። የእግዚአብሔርንም ሥራ ይሠራል። ሁልጊዜም እጅ ሥራውን አያቋርጥም። ከዕለት ምግቡ የሚተርፈውንም ይመፀውተዋል። የነፍሳቸውንም ድኅነት ለሚሹ ጥቅም ያላቸውን ብዙ ድርሰቶችንና ተግሣሶችን ደረሰ። ወደ ቤተ ክርስቲያንም በሚገባበት ጊዜ ሰው እንዳያየው በምሰሱ ኋላ ይሰወራል። ይህም አባት ድንቆች ተአምራትን ያደርጋል። የብዙዎች ሰዎችንም ገድል እግዚአብሔር ገልጦለታልና መልኩም ያማረ፣ ዋሳቱም የጸኑ፣ ፊቱም ብሩህና እጅግ ደስ የሚል ጽሕሙም ከወገብ መታጠቂያ የሚደርስ ረዥም ነው። ከለቅሶ ብዛትም የተነሳ የቅንድቡ ጠጉር ተነቀለ። ቁመቱም ረዥም ነው ግን ያጎነብሳል ወደ መልካም ሽምግልና በደረሰ ዕድሜውም ሁሉ መቶ ዓመት ሆነ። በሮሜም አርባ ዓመት ኖረ። በአስቄጥስ ገዳም ሰላሳ አምስት በምስክር ገዳም ሀያ ዓመት በእስክንድሪያ ሦስት ዓመት ከዚህም በኋላ ወደ ምስር ገዳም ተመልሶ በዚያ ሁለት ዓመት ተቀምጦ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን። በረከቱም ከእኛ ጋር ትኑር ዘላለሙ አሜን። አትሮኖስ ቅዱሳት መጻሕፍትን በድምፅ ያንብቡ።